ኤፍራታ መድብልን ገደለችው። በሚያሳዝን ሁኔታ መድብል የሚጠጣው መጠጥ ላይ መርዝ አድርጋ ከዚህ ዓለም አሰናበተችው። ማህሌት እጅጉን ደስ አላት። በጣም ደስ ይላል፣ አሁን መድብልን ካስወገር ነው። ከዚህ በኋላ ለቤት ተከራካሪ ለቤት የሚከራከር ማንም የለም። ቅድስትም የቤት ሰራተኛ ናት። ማህሌት ምሳሌም በጣም ትንሽ ናት። ስለዚህ እኔ ማህሌት እያንዳንዱ ነገር ከዚህ በኋላ መስመር የሚያስዝበት ነው ብላ ማህሌት ትሰተት ብላ ወደ እነ ብሩክ ቤት ሄደች። እናም ቅድስቴ ምን ልታደርጊ ነው የመጣሹ ብላ ብትላትም እንኳ አንቺ ምን አገባሽ በማያገባሽ አትግቢ። ከዚህ በኋላ ማን አለ ምን ማለት ነው መድብላላ መድብል ሞቷል እኮ አልሰማሽም? እንደ ስትላት በጣም ደነገጠች። ቅድስቴ እራሷን ስታወደቀች ምን፣ እናንተ ናችሁ የገደላችሁት ማለት ነው እያለች ስትላት፣ ምን ነው ማስረጃለሽ፣ እኛ ስለ መግደላችን ማስረጃለሽ እንዴ ብላ አለቻት። ይህን የሰማው ሞገስ እና ሉላ ልባቸው ተሰበረ። በቃ የገደለው እመኑኝ ዝና ነው እያለ ሞገስ፣ ይህን ሰውዬማ እገለዋለሁኝ፣ እገለዋለሁ እያለ ሲፎክር ሉላ እቧክህን ተረጋጋ፣ እኔ እኮ ነግሬህ ነበር ሰውየው በጣም አረመኔና እንዲሁም ጨካኝ እንደሆነ ነግሬህ ነበር። አንተ ግን በፍጹም ልትረዳኝ ፈቃደኛ አይደለህም ሞገሴ፣ እቧክ ከዚህ ሀገር እንሄድ እያለች ለመነችው። ዳጣዬ እጅጉን እንደነገጠች የእውነት እኔ ብሩክ ያለበትን ልቻ ልወቅ፣ እንጂ እገላችኋለሁ እነዛን ሰዎች ለአባቴ ተናግሬ አስገድላችኋለሁ እያለች ዛተች። ቅድስቴ በቃ ብሩክንም መድብልም አጥቻለሁ ማለት ነው። ከዚህ በኋላ ይችን ልጅ እንዴት ላደርግ ነው? የኔ ህይወት እንዴት ሊቀጥል ነው? እያለች ማሰብ ጀመረች። እናም ተረጋጊ፣ አሁን እዚህ ሞተ የሚል ጽሁፍ አለ እንዴ ያለው እኮ ልጄ፣ ላንቺ ብዬ ብዙ መስዋዕትነት ከፍያለሁ እስከ ህይወት ድረስ። እናም ምናልባት ይህን ደብዳቤ ያነበባችሁት ቀን ወይም ሞቻለሁኝ ወይም ደግሞ በህይወት ኑሬ እየተሰቃየሁ የሚል ደብዳቤ ነው እንጂ የሞት ደብዳቤ በፍጹም አልተጻፈም። ስለዚህ መረጋጋት አለብሽ ብላ ዳጣ ተቆጣቻት። እስኪ ነገሪኝ አሁን፣ ማህሌት እኮ ጭራዋን እየቆላች ወደዚህ ቤት ትመጣና ቤቱ ለእኔ ይገባኛል፣ ብሩክ ሙቷል፣ ሞገስ ሙቷል ይቅርታ መድብል ሙቷል፣ ማለቷ አይቀርም። ኧረ እባክሽ ችግር የለውም እኔ እኮ ለአባቴ ተናግሬ ሁሉንም ነገር አስተካክለዋለሁ አታስቢ፣ ብላ አለች ዝና። ዝና ለካሊሙ ስሳ ደውሎ ይሄ መድብል የሚባል ሰውዬ በጣም አደገኛና አረመኔ ነው፣ እኔ ዛሬ ከሞት ነው ያመለጥኩት፣ ብሎ አለው። በጣም ይገርማል፣ ታውቃለህ? እንደዚህ አይነት ጀግና ወንዴ በፍጹም አይቼ አላውቅም። እናም ፊትለፊት ለፊት የኮነው ሽጉጡ ያወጣው ብሎ አለው። እንደዛ ከሆነማ ይሄ ሰውዬ መወገድ አለበት ብሎ አለ። ሰላም ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች፣ እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ነይ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪው አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። መድብል ጀግናው ሄደና፣ በል አንተ አልጫ እስከ ዛሬ እኔ ላይ ስትጎርር አልነበር። አሁን እስኪ አንተና እኔ ብቻ ነን ያለ ነው። ብሩክ የት ነው ያለው ወንድሜ? የት ነው ያለው እያለ ሲለው፣ እኔ ላይ እኮ እንደማትተኩስ መቶ ፐርሰንት እርግጠኛ ነኝ ብሎ አለው። ምን ማለት ፈልገህ ነው? ለምንድን ነው እርግጠኛ የሆንከው? እኔ እኮ ነኝ ብሩክ ያለበትን የምነግርህ። ማለቴ ቢሞትም ቢድንም እና እንዴት አድርገህ እኔ ላይ ትተኩሳለ? ብሎ ሲለው አንተ ሰውዬ አታሳብደኝ፣ ብያሃለሁኝ ዛሬ እባክህ፣ እያለ ሲለው፣ አይ እኔ ትክክለኛውን ነገር ነው እየተናገርኩት፣ ስለዚህ እኔን አትገለኝም ብሎ ሲለው፣ አይ እኔ መድብልን እኮ በፍጹም አታታቀኝም፣ ሰይጣን ማለት እኔ ነኝ። እናም ማን እንደሆንኩ እኔ አሳይሃለሁ፣ እያለ ደግሞ ዝና እያረሳሳው ሩጫውን ቀጠለበት። በሌላ በኩል ቅድስቴ ስልክ እየሞከረች ባለበት ሰዓት በፍጹም ስልኳ አልሰራለም። እናም ሞገስ ጋር ደውላ ሞገስ፣ ችግር ተፈጥሯል። ምንድን ነው? በፍጹም ጋሸን ማገኘት አልቻልኩም። ማለቴ መድብልን። አዎ መድብል እኮ ዛሬ ፊልም ያ ሂዷል። ምን ማለፈልገ ምን ማለፈልገህ ነው? የምን ፊልሚያ ነው? ነገርኩሽኮ፣ ነገርኩሽ እኮ ቅድስት፣ አሁን እኔ ወደሱ እየሄድኩ ነው። እንደምንም ብዬ ሉላን አሳምኜ እመኜ ዛሬ ሳይገለው አይመጣም ማንን ዝናን እንደሱማ መሆን አይችልም በፍጹም ምን ማለት ፈለገች ነው ብሩክ ማለቴ ጋሼ የሆነ መረጃ አስቀምጧል ወረቀት ነገር ነው እያለ ሲል ስትለው ደነገጠ ስለዚህ የግድ መድብል አሁን ቴክስት ልጽፊለት ይገባል እናም ጻፊለት ብሎ አላት ከዛ እየተንቀጠቀጠች ባለበት ሰዓት ቴክስቱን ጻፈችለት አሁን አምልጠሃል የእውነቴን ነው ዝና። በቀጣይ ስንገናኝ ግን በፍጹም አልለቅህም፣ እገልሃለሁ እያለ ዛቻውን ቀጠለበት። ዳጣጋ ሉላ ደውላ ምን ነሽ ነው? ዛሬ እኮ ነው አሁን በጨለማ እንድትደውያለሽ ሉላ ብላ ስትላት እባክሽ ችግር ውስጥ ነን። ምን ማለት ነው? ዛሬ እኮ ሞገስ ስዷል እኮ። የት ነው የሄደው? ነገርኩሽ፣ ዝና ሊገሉት እየሄዱ ነው አልኩሽ አይደል? እንደ ምን አዎ በቃ አሁን እንዴት መጭልኝ እፈልጋለሁ ብቻዬን ነኝ ብላ ስትል እሺ። ከዛ ቀጣይ ደግሞ ቅድስት የደወለች ችግር ተፈጥሯል፣ መምጣት አለብሽ። እንዴ አሁን እኮ ወደ ሉላ ጋር ልሄድ ነው። ሉላም ጋር ችግር ተፈጥሯል። አይ እባክሽ፣ እባክሽ ዳጣ፣ እኔ በጣም ታስፈልጊኛለሽ፣ እኔ ብቻዬን ነኝ እያለች እጇ ሁሉ መርገፍገፍ ጀመረ። አሁን ለዚች ለሊ ምንድነው የማደርጋት? አባቷ ጣሊያን እንደሄደ ነው የምታስበው። አባቷ ግን ችግር ውስጥ ነው። ይሙት እንኳ በፍጹም አላቅም። ምንድነው የማደርገው እያለች በሀሳብ ተዋጠች። ከዛም በኋላ አሁን ምንድነው የማደርገው? ቆይ ምንድነው ያደረግኩት? ምንድነው የማደርገው ስትል እንደ አጋጣሚ ዳጣ መጣች። ምንድነው ምንድነው የተፈጠረ ነገር አለ እንደ ቅመማ ብላ ስትል ጉድ ሁነናል እዩማ። ጋሼ ጋሼ፣ ምን ሆነ? ብሩክ ምን ሆነ? ደብዳቤውን አየችው። ምን ደነገጠች። ዳይ ጣየም ቆይ ምንድን ነው አላውቅም፣ ግን ጋሼ መጀመሪያም ታውቆት ነበር፣ መጀመሪያም ችግር ውስጥ እንደሚገባ ታውቆት ነበረ። እያለች ስትል በቃ ተረጋጊ፣ ሁሉም ነገር ቦታ ቦታውን ይይዛል። አይ በፍጹም እንደዛም አይሆንም፣ ሁሉንም ነገር መናገር አለብኝ። ደግሞ አሁን እኮ ሊገለው ሂዷል፣ መግደል የለበትም በፍጹም። እኔ ሁለቱንም አጥቼ መኖር አልችልም። ምሳሌንስ እንዴት ላደርጋት ነው እያለች አለች። መድብል ሳይገለው ከሞገስ ጋር ወደ ቤት ተመለሱ። ወረቀቱን ሲያየው መድብልም እንዲሁም ሞገስ እጅጉን ደነገጡ። ከዛም በኋላ ሞገስ እኔ ታውቆኝ ነበር ብሩክ በፍጹም ችግር ውስጥ ካልሆነ በስተቀር እስከ ዛሬ ድረስ ልጁን ሳያያት በፍጹም እንደማይውል እንደማያደርና ከዛ መድብል በቃ ካሊሙሲሳ እንደሆነ ድሮውንም አውቀው ነበር። ይህ አረመኔ ጨካኝ እኔ እመኑኝ እገላቸዋለሁ እገላቸዋለሁ እስከ ዝር ማንዝራቸው እየተከታተልኩ ነው የማጠፋቸው ብሎ ዛተ ቅድስቲ በቃ ጋሸ ሙቷል ማለት ነው ጋሸ ሙቷል ማለት ነው አረ ተረጋጌ ቅድስት ምን ሆነሽ ነው አሁን እዝህ ሙቻለሁ የሚል ጽሁፍ አለ እንዴ አይ እይ ሙቷል እያላች ስትል በቃ ተረጋጌ ብለው ተቆጧል ሞገስና መድብል ሻይ ሊጠጡ ወጡና እኔም ምልክ ሞገስ፣ አንተም እንደ ቅድስት ታምናለህ እንዴ? ምንድን ነው የማምነው? ማለቴ ሞቷል ብለህ ታስባለህ? አረ እኔ በፍጹም፣ በፍጹም ብሩክ እንደዛ ነገር አያደርግም በፍጹም። ብሩክማ አይሞትም ብሎ አለ። እውነት ነው፣ በፍጹም ብሩክ መሞት የለበትም። እንግዲህ አንድ ውሳኔ ወስኛለሁ። ሞገስ፣ አንተ የምትኖርለት ብዙ ነገር አለ። እኔ ደግሞ የምኖርለት የለም። ለምን እንደዛ ትላለህ? ብሩክ ቅድስትንና ምሳሌን አድራ ሰጥቶ የለ? አይ በፍጹም የምዬ ልጅ የት እንዳለ ሳላቅ እና እየተሰቃየ ይሁን በህይወት ይኑር አይኑር ሳላቅ፣ እኔ ስለ ራሴም ሆነ ስለ እነሱ ማሰብ አልችልም። ነገር ግን አሁን የምንሄድበት ነገር እጅጉን አሳሳቢ ነው ብሎ አለው። ምን ማለት ነው? ወይ የሞት ወይ የሽረት ወይ እንድናለን ወይ እንገላለን ብሎ አለ። ሞገስ ግራ ገባው። ቆይ አሁን ማንን ልመርጥ ነው? አሁን ጓደኛዬን ወይስ ደግሞ ፍቅረኛዬን ምክንያቱም መድብል እንዳወራው ከሆነ ይህ የሞትና የህይወት ጉዳይ ነው። የምንፋለመው አሁን ከዝና ጋር ብቻ ሳይሆን ከብዙ ሰው ጋር ነው እያለ በሀሳብ ተዋጠ። በሌላ በኩል ጉብል ጉብል እያለች ማህሌት መደነስ ጀመረች። ኤፍራታ ምን ነው የጋብቻ ጥያቄ አቀረበልሽ እንደ ዝና ብላ ስትላት፣ ከዛም በላይ ነው ምን ማለት ነው? ከዛም በላይ ነው። ንገሪኛ፣ ንገሪኛ አታጓጊም ብላ ስትል፣ ዛሬ እኮ ትክክለኛ ውበቴ ታየው። ማለት አልገባኝም። ለማን ነው የታየው? አንቺ ደግሞ እኔ የምፈልገው ማን ይመስልሻል? ዝና ነዋ? እኮ ምን ብሎሽ? እኔ እንጃ፣ ብቻ ጂኒስ ነሽ ምናምን እያላደናነቀኝ። አይ ይህ ትገርሚያለሽ እኮ። ምን ማለት ነው? ማለትማ ያው ማደናነቅ ስራቸው ነው ብዬ ነዋ። ነው ነገር ግን እኔ እየተጫወተብሽ ነው የሚመስለኝ። እኔ እመኝ የምሬ ነው ምልሽ። ዝና ቤትም መኪናም ቢሰጠኝ በፍጹም አላምነውም። እባክሽ፣ አንቺ ሁሌ ለእኔ ጥሩ ነገር ተመኝተሽልኝ አታውቂም። እኔ እኮ እንደዛ አይደለም ማህሌት፣ እንድትጎጅ ስለማልፈልግ ነው ነገርኩ ነገርኩሽ፣ አልኩሽ። እኔን አይቶ ማንም ወንድ ሳይንበረከክ የቀረ የለም ታውቂያለሽ፣ ብሩክን፣ ሞገስን፣ አሁን ደግሞ ዝናን። እንደዛ ከሆነ ይሳካልሽ። አዎ ቢሳካልኝ ይሻልሻል ብላ ስትልም ዝና ደወለ። ሁለታችሁንም እፈልጋችኋለሁ ብሎ አለ። ከዛን ማህሌትና ኢፍራታ ሄዱ። ምንድን ነው ዛሬ ደግሞ በጣም አሳብ እና መጨናነቅ አብዝተሃል? አዎ አሁን ትልቅ ፊልማ ልንፋለም ነው። ደግሞ ምን ማለት ነው? መድብልን ትገልዋለሽ ኢፍራታ ሲላት፣ ደነገጠች ኢፍራታ። ምን እኔም አላደርገውም። በደንብ ታደርገዋለሽ እኮ ምን ማለት ነው? ለምንድን ነው እንደዚህ የማደርገው? ነገርኩሽ። ጠቀም ያለ ገንዘብ፣ እንዲሁም ቤት፣ መኪና የፈለግሽውን ነገር ታገኛለሽ። ይህ መድኃኒት ግን ሰተሽ ትገላግዋለሽ፣ አልባለዛ እሱ ከኋላ እየተከተለ የእኛን ህይወት ይበጠብጣል ብሎ አላት። ሳትወድ በግዷ ኢፍራታ በጣም ጨንቋትና ጠቧት ወደ ቤት መጣች። መድብል መድብል ጥቁር አዝሙድዬ እያለ ወደ ኢፍራታ ሄደ። ዝናና ማህሌት ግን የእውነት የምታደርገው ይመስልሻል ኢፍራታ ብሎ ሲጠይቃት፣ አዎ ኢፍራታ ለገንዘብ ስትል እኔንም ትሸጣለች አይደለም። መድብልን ግን መድብልን በቀላሉ የሚሸወድ አይደለም ብሎ ሲል፣ እኔ እንግዲህ አላቅም። ለማንኛውም አድርጌ ያናትን ማድረግ አለማድረግ የራሷ ፈንታ ነው። ስለዚህ አንተ ማለት ያለብህን ብለሃል። እኔ ምልክ አንተና እኔ ግን ጊዜያችን እንዴት ነው ብላ ስትለው፣ ቆይ ምን እያልሽ ነው? ማለቴ ትናንትና ደስታ ያለሽ ምናምን ብለኸኝ የለ። አይ እንግዲህ ወጥ አትርገጢ አንቺ እኮ ትንሽ የሆነ ፍንጭ ከሰጡሽ ወጥ ትረግጫለሽ ብሎ ሲላት፣ አረ በቃ አረጋጋውሽ ችግር የለውም ብላ መለሰችለት። ቅድስቴ እጅጉን ልቧ ተሰብሯል። በቃ ብሩኬ ሞተ ማለት ነው። በቃ ብሩኬ ትተህን ሄርክ ማለት ነው። ቆይ እኔን ለማንትተህ ምሳሌንስ ለማንትተህ እያለች በሀሳብ ተዋጠች። አረ ብሩኪ ይበቃል ይገኝልን። በቃ ብሩኪ ውጣ እና ደግሞ ፍትህም ይስፈንልን። ውድ የህያ ቤቴ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታለት